መውላና ይጠይቅ ባለ በገባው ልክ እና ማወቅ የፈለገውን ነገር በጥያቄ ይጀምረው፣ ችግር የለውም። ጥሩ እሺ፣ እሱ ጠይቋል። ቢድዓ መፍጠር የሚቻል ከሆነ እኔ ቢድዓ ብፈጥርስ ነው አይደል ያልከው? ኡስታዝ ሰይድ፣ እኔ አንድ ጥያቄ ጠይቄ ነበረ ቢድዓ ሐሰና ካለው ለምን እኔ ለራሴ አልፈጠሩ? ለም ሰው የፈጠረልኝ እንከተላለን። ጥሩ ጥያቄ ነው ጥሩ ጥያቄ ነው ሻህመድ ሰምተዋል አይደል ቢድዓ ሀሰና ካለ እኔ ራሴ ለምን አልፈጥርም ለምንድነው የሰው ቢድዓ ምከተለው እያለ ነው ትክክለኛ ጥያቄ ነው አዎ ያው ለሸሳይድ ስለተጠየቁ ሸሳይድን አስገባቸውና እኔ ታዕሊቅ አደርጋለሁ ሸሳይድ ስለሆነ ጥያቄው አስገባለ ሸሳይድ ጥሩ ሸሳይድ ከመጡ እንሻላ አስገባቸዋለሁ ኡስታዝ አደም የኔ ወይም ኡስታዝ አደምም ኡስታዝ አደም መመለስ እንትን የምትል ከሆነ ኡስታዝ አደም ጥያቄው አንተንም ይመለከታል፣ አልመሰለኝ። መርሐባ ኸይር። ቢስሚላህ አልሐምዱልላህ፣ ሰላቱ ወሰላሙ ዓላ ረሱልላህ ወዓላ አሊሂ ወመን ዋላህ። ሸይኸና መውላና የጠየቁት ጥያቄ ለምን አልፈጥርም፣ እኔ ራሴን ቢድዓ ለምን አልፈጥርም ያሉት መፍጠር ይችላሉ። ነገር ግን ያው መስፈርቶች አሉ፣ ደዋቢጦች አሉ አዲስ ቢድዓ ለመፍጠር የሙጅተሂድነት ደረጃ ላይ መድረስ ይጠበቅበታል። ያ ማለት አንድ ነገር ሐሰን ወይንም ደግሞ ቀቢሕ መሆኑን የምናውቀው ኢማ በነስ እናገኛለን። ነስ ስንል እንግዲህ ኢማ ከቁርአን ወኢማ ከሐዲት እናገኛለን። ወኢማ ደግሞ ከኢጅማዕ ኢጅማዕ አልዑለማ የምንወስደው ነው። ከዛ ውጭ በቅያስ ነው። በነገራችሁ ላይ ኢጅማዕን ቀድሞት ቅያስ ነው ያለው። በያው በነቢዩም ዐለይሂ ሰላቱ ወሰላም ዘመን የነበረ ነው። እንደ ራንክ ሲያደርጉት ያው አራተኛ ደረጃ ላይ ያመጡት እንጂ ቅያስ የሚባል አለ በረሱሉም ሰለላሁ ዐለይሂ ወሰለም ዘመን የነበረ ነው እና ቅያስ የምንለው በነስ ደረጃ ያላገኘነውን አንድን አንድ ነገር መቂስና መቂስ ዐለይ ሑክሙና ዒላው ሲገናኙልን አንዱን በአንዱ የምናደርግበት አግባብ ነው። ቢድዓ ሐሰና የሚሉት ደግሞ ዑለማዎች ብዙ ጊዜ አስሎ ይኖርና ከዚያ በሲፋ ደረጃ ከሸሪዓ ሳይኖር ይቀርና ያንን ነገር በባህሪ ደረጃ አምጥተው ይተገብሩታል። እዛ ነገር ላይ ደግሞ ሙሽጥ ሐሳብ ለመስጠት አፉ በደኝና ማን ነው ቢድዓ ሐሰናን ለመፍጠር የሙሽተይ ደረጃ መድረስ አለበት ያለው ህግን ያስቀምጠው ደሊሉም ዓለም የሚወሰደው ከነሱ ስለሆነ ነው። ሐቢቢ ነዘር ያለበት ነገር ላይ ለምሳሌ ከሸሪያ ማይጋጭ ምርጥ ቢድዓ ልፍጠር ስል ያለው ብፈጥር አለ። ሁሉም ሰው የዚህ አይነት ተመሳሳይ ቢድዓ ቢፈጥርስል ለመኖሩ አንተ ተኽሪጅ ማድረግ አቅሙ የለህማ ንፍጠርና እየተሰማማን። እሺ ቆይ መውላና ይጨርስና፣ ጥያቄውን ይጨርስና፣ ከዛ ሻድም ትመልስለታለህ። ይጨርስ ጥያቄውን መጀመሪያ ብ እናድርገውና ከዚ በኋላ ቢድዓውን ትፈጥረውና እናየዋለን። ስለዚህ ምንድን ነው የሚሆነው? ቢድዓን ፈጥሮ ይሄ ቢድዓ ሐሰና ነው ብሎ በዛ ነገር ላይ ብይን ለመስጠት ብይን መስጠት የሚችሉት አይማዎች ናቸው፣ እነዚያ ቁርአንና ሐዲቱ አላዎቹ ባጠቃላይ ያሏቸው ዓለማዎች ናቸው። ያንን ማድረግ የሚችሉት ነው። ያ ደግሞ በቅያስ በኩል ነው ብዙውን ነገር የሚያገኙት ወይንም ደግሞ የረሱል ሰለላሁ ዐለይሂ ወሰለም ሐዲቱ በጠቃላይ ከዛ እስቲንባጥ አድርገው ከዚህ አንፃር አስላለው። ነገር ግን ከባህሪ ከአደድ ከምን ከምን አንጻር ደግሞ በዚህ መልኩ የተሰራ ብለው የሚያመጡት እሳቸው ናቸው እንጂ ሁሉም ያው ሙሰማ ሁሉ ተነስቶ እኔ ይቺን አዲስ ቢድዓ ፈጥሬ ያለሁና ይቺ ቆንጆ ቢድዓ ናት ብሎ ማድረግ አይችልም። አይ እኔ በዛ ደረጃ ዓሊም ነይ ካሉ መውላና ይችላሉ። አልኩኝ እኮ ችግር የለው፣ ዋናው ዒልሙ ይኑር እንጂ። ዲን ግን ያው የማንም ዝም ብሎ እንትን መጫወቻ አይደለም። ዑለማዎች በዛ መልኩ ነው የሚወስዱት። ገዛቤን ያህል ነው ያወራሁት። እሳቸው ደግሞ መናገር ይችላል ሀቢቢ ለምሳሌ መውሊድን የፈጠሩት ምንም ብንወስድ እንዲህ ዑለሞች ምናምን አይደሉም የሆኑ ተራ ማህበረሰብ ነው የፈጠረው እኛም እንደዛ ለምሳሌ እኔ የሆነ አዲስ ቢድዓ እንፍጠር አንድ ቢድዓ እንፍጠር እና ይሄ ቢድዓ ሐሰና ነው ወይ ሰያዓ ነው ትለኛለህ ሁሉም ሰው የራሱን ቢድዓ መፍጠር ከቻለ እኔ ለም ሰው እከተላለው ነው ዋና ጥያቄ እንደኔ ተመሳሳይ የሆነን ሰው የፈጠረውን ቢድዓ ለምን እከተላለሁ? ለምሳሌ አንድ ቢድዓ እንፍጠር። ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበት ቀን ሁላችንም አደባባይ እንውጣና ሰላተ ሹክር እንስገድ፣ ለመተናነስ ባዶ እግራችንን እንውጣ። ያው ባዶ እግር መሄድ አስላለው ሰላተ ሹክርም አስላለው የደስታ ነቢያችን ሰለላሁ ዐለይሂ ወሰለም ስለተወለዱ በደስታ ሁለት ረካዓ እንስገድ፣ አደባባይ መታል። ከዛ በዛ ቀን ሰደቃን አብላ፣ ሰደቃም አስላለው። ነቢያችን ነቢያችን ሰለላሁ ዐለይሂ ወሰለም ሰደቃ ዲናችን ላይ አለ፣ ሰላተ ሹክርም አለ፣ ባዶ እግርም መሄድም አለ። ይሄ ቢድዓ ሐሰና ነው፣ ሰይአ ነው? እሱን ለመወሰን እንዳልኩህ ነው፣ የዑለማዎችን እይታ ይፈልጋል። አንተ የምትፈጥረው ነገር ዑለማዎች የሸሪያ ሚ ላይ ያስቀምጡና ከዚያ በኋላ የትኛው የቢድዓ ኮንሰብት ላይ ይገባል፣ እነ ስልጣኑል ዑለማ ዒዝ ብኑ ዓብድሰላም በከፈሉት መልኩ ቢድዓ ዋጅብ ላይ ነው፣ ቢድዓ ሙስተሓብ ነው፣ ሙባሕ ነው፣ መክሩህ ነው፣ መሐረሙ ላይ ነው የሚያርፈው የሚለውን የመነጸሩ ባለቤቶች ዑለማዎች ናቸው፣ ይህን ነገር መልስ የሚሰጡት ነው። የመውሊድን ጉዳይ ምሳሌ አንስተሃል። የመውሊድ ጉዳይ የፈጠሩት ተራ ሰዎች ናቸው ብለሃል። አክቹሊ የፈጠሩት ተራ ሰዎች ለመሆናቸው ማስረጃ የለህም። ይልቁንስ የፈጠሩት ዑለማዎች ለመሆናቸው ማስረጃ አለ። ይህንንም ከአኢማዎች ወስደን ነው። ከአሁን በፊት ለአንድ ወር ያህል ስለ መውሊድ ስንወያይ ሰምተህን ከነበረ በመሊክ ሙዘፈር ዘመን ተፈጠረም ከተባለ መውሊዱ፣ መሊክ ሙዘፈር ማለት ትልቅ ዓሊም፣ ዓቢድ፣ ዛሂድ፣ ጀግና እንዲህ እያሉ ነው እነ ኢብኑ ከሲር ሲያሞካሹት፣ እነ ሱዩጢ እና በዚህ መልኩ ነው ሲያሞካሹት የነበረው። እሱ ያመፍጠሩ አይደለም ባይዘወይ ወደ ቢድዓ ሐሰናነት ያመጣው በወቅቱ የነበሩት ኢብኑ ድሕያ የተሰኙ ትልቅ ኢማም የመውሊድ ኪታቡን ላጽፈውለት በዘመኑ የነበሩ ዑለማዎች ሁሉ ተሰብስበው ይስተሐሰነሁል ዑለማ ነው የሚሉት ዑለማዎቹ ይሄ ቆንጆ ቢድዓ ነው ብለው እንትን አደረጉት። መልካም፣ እሺ። ጠይቀህና በየጊዜው በየዘመኑ ለሚፈጠረው በየዘመኑ እና የመውሊዷን ጉዳይ እንድታስተካክላት ብዬ ነው፣ እዚህኛው ላይ እመጣልሃለሁ። ስለዚህ መውሊዱ በዑለማዎች ይሁንታ እንትን የተደረገ ነው፣ እስቲሕሳን ያገኘ ነው። ለዛ ነው የምናከብረው። ለዚያ ነው አንድም ሙዕተበር የሆነ ዓሊም ማለት ሙዕተበር የሆነ ዓሊም በማያሻማ መልኩ ሁላ በወቅቱ አልኸለፈም በወቅቱ ከዚያ በኋላ የመጡ አንድ ሁለት ሰዎች እንደ መውሊድ ባይሆን ጥሩ ነው ብለው ከረሃን ያሉት አሉ። አንዳንዶቹ ደግሞ ዒድ አድርገው የያዙትን ለመክለፍ ሲሉ ዒድ መሆኑን ቢድዓ ነው ያሉት አሉ። ኢብኑ ተይሚያ ዒድ መሆኑን ነው ቢድዓ ያሉት። እንደዚሁም ሻጢቢውም ዒድ መሆኑን ነው ቢድዓ ያሉት። ከዛ ውጭ መክሩህን ያሉ አንድ ሁለት ተዓሊሞች አሉ። ወኸላስ ይሄን ያለው ነገር መውሊድን በተመለከተ። አማ ሁን አንተ መውላና የራሴን ቢድዓ ልፍጠር። እነሱ በዚህ መልኩ እንትን አድርገዋል። እኔም ደግሞ ሰላተ ሽኩር ወጥቼ በባዶ እግር ወጥቼ ልስገድ፣ ህዝቡን ልሰብስብ እዛ ላይ ላብላ ላጠጣ፣ ምናምን ያልከው ይሄ ነገር አድርገው ካደረግከው በኋላ በዚህ ዘመን ያሉ ትልልቅ ዑለማዎች ይሄንን ጉዳይ ያዩትና፣ ልክ አሁን በባለፈው ታስታውስ ከነበረ የጎዳና ላይ ኢፍጣር የሚል አዲስ ነገር መጣ፣ አይደለም ሐቢቤ? ይሄ የጎዳና ላይ ኢፍጣር የዛሬ ሁለት ዓመት ከፍተኛ እንትን ፈጥሮ ነበረ። ግማሾቹ ዑለማዎች ይሄ ቢድዓ ነው ይላሉ፣ ማለት ቢድዓ በመጥፎ በኩል ያለውን ከፊሎቹ ደግሞ ቢድዓ ሐሰናን የሚል አለ። ይህንን እይታ ያመጡልን መውላና አንተና ነኝ ዑለማዎቹ ናቸው። እዛን ወቅት ላይ የተለያዩ ሐሳቦች ይንሸራሸሩ ነበረ። ስለዚህ አሁንም አንተ ይሄ ልፍጠር ካልክ ልፍጠር ካልክ ፍጠረውና ሳትፈጥር ዑለማዎችን ብታማክር ጥሩ ነው። አይ ከፈጠርኩት በኋላ ነው ካልክ፣ ደግሞ አንተ መነጸሩ ስለሌለ፣ መነጸሩ ያላቸውን አኢማዎችን ዑለማዎችን ጠይቀ ምን በአንተ እይታ እይታ ቢድዓ ሐሰና ነው ሰይአ ነው? እኔ የነዘር እይታ ላይ አልደረስኩማ ሐቢቢ ዛ ደረጃ ላይ አልደረስኩም። እኔ እኔ ዑለማዎች ያሉትን ያሉት ነው የምለው። ዑለማዎች ካሉት ውስጥ ቅንጣት አይቻለኝም። እኔ አንድ ጣሊበል ዒልም ነኝ። ገብተው አለ አይደል አክፍትነቱ ግን ለማን መሰለ፣ የነሱን እኮ ነው እየነገርኩ ያለሁት። የሚከፈተው ቢድዓ ሐሰና የሚባለው ይኸውልህ፣ በዘመኑ በእያንዳንዱ ክፍለ ዘመን ሙጀዲዶች አሉ አይደለም አንተም እንደምታውቀው። ስለዚህ እነዚያ ሙጀዲዶች ምንድን ነው ስራቸው፣ በዛን ዘመን የሚፈጠሩ የተለያዩ ተግባራቶችን እያዩ በመነጸራቸው ባጉሊ መነጸራቸው፣ ፊልተር እያደረጉ ካቴጎራይዝ ማድረግ ነው ስራቸው። ሐሰናውን ሐሰና ይሉታል።

እሳቸው ሳያዟቸው በርካታ ስራዎችን ሰርተው ይመጣሉ። የአላህ መልእክተኛ ዘንድ ይመጡና በአንድም በሌላ መልኩ ወይ ነብዩ አለይሂ ሰላቱ ወሰላም መጀመሪያ ይከሽፋቸውና ይሄን ያደረጋችሁት ለምንድነው ይሏቸዋል። ያብራሩላቸዋል። ወይ በጥያቄ መልኩ ይቀርብላቸዋል? ወይ ድንገት ሲሰሩት ይደርሱባቸውና ለምንድነው ይሏቸዋል። ያ ነገር ከእስልምና ፕሪንስፕል ጋር፣ መርሆች ጋር ገጥሞ ሲገኝ ከቀዋዒደ ሸሪዓ ጋር ገጥሞ ሲገኝ ይቀበሉታል። በተቃራኒ ደግሞ በመቶዎች የሚቆጠሩ ሪዝን እንትሮችን ተጨባጮችን ክስተቶችን ላመጣልህ እችላለሁኝ። ሰሓቦች የሆነ ነገር ሰርተው ያ ነገር ከሸሪዓው ቀዋዒድ ጋር የማይገናኝ ሆኖ ሲያገኙት በወቅቱ የነበሩት ብቸኛው ሙፍቲ ብቸኛው ኢማም ነብዩና ሙሐመድ አለይሂ ሰላቱ ወሰላም ስለነበሩ ያን ነገር ይመልሱባቸዋል። ልክ እንደነ እብኑ እስራኤል እኔ አልጠለልም እንዳለው አይነት ሰው እንደነዚ ተላተቱ ረህጥ፣ እኛ አንመገብ ማን ነው አናገባም አንተኛም፣ እንጾማለን አንበላም እንዳሉ ሰው መልሰውባቸዋል። ሌሎቹ እንደነቢላል እንደ ሌሎች ደግሞ ቁል ሁወላሁ አሐድ እንደጋግሞ ከሌላ ስራ ጋር ይቀራ የነበረውን ሑቡ ከእያሃ አድኸለከል ጀና ብለዋቸዋል። ይሄ ማለት ምን ማለት ነው? ዑለማዎች እንደሚሉን የረሱሉ ሰለላሁ አለይህ ወሰለም ሀዲያቸው መንገዳቸው ያ ነው ቢድዓ ሐሰናና ቢድዓ በላላ አለ የሚለውን ዑለማዎች የወሰዱት ማለት ነውና፣ ይሄ ነው።